እግዚአብሔር በያላችሁበት ይብዛ። የተከበራችሁ ተመልካቾቻችን ይህ የኢትዮጵያ ኦርቶዶክስ ተዋህዶ ቴሌቪዥን ነው። መርሃ ግብራችን ዐውደ ወራዙት ይሰኛል። በዛሬው መርሃ ግብራችን አንድ እንስት ይዘንላችሁ ቀርበናል። የዛሬዋ እንግዳችን በተለይ አብዛኛውን ጊዜዋን ገዳም ውስጥ የምታሳልፍ ወጣት ምሳሌ የምትሆን እህት ናትና ከእሷ ጋር ቆይታ ለማድረግ ስቱዲዮ ተገናኝተናል። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ ቀጥታ ወደ እንግዳ ያልፋለው። እንኳን ደህና መጣሽ። እንተዋወቅ ህይወት እባላለሁ። ተወልጄ ያደግኩት እዚሁ አዲስ አበባ ነው። ያው እንደ ማንኛውም ወጣት በሰንበት ትምህርት ቤት ያደግኩኝ። አባቴም ካህን ነው፣ የካህን ልጅ ነኝና ያንን ይመስላል ማለት ነው። መልካም እስኪ፣ ህይወትዬ፣ የመጀመሪያው በተለይ የመጀመሪያ የህይወት ክፍላችን ልጅነት የምንላትን ጊዜ መለስ ብለሽ ላስታውሳት ልጅነት አስተዳደግሽ ምን ይመስል ነበረ? የህይወት መሰረታችን ከልጅነት ይጀምራል እና ህይወት ቤተሰብ ውስጥ ምን አይነት ልጅነች፣ ሰፈር ውስጥ ስ እንዲሁም ደግሞ ሰንበት ትምህርት ቤት ላይ ብዙ ጊዜ ልጆች ቤት ውስጥ ሌላ፣ ሰፈር ውስጥ ሌላ ገጸ ባህሪዎች አሉንና እስኪ ህይወት ምን ትመስላለች የልጅነት ጊዜዋ? ያው እንደነገርኩሽ የካህን ልጅ ነኝ። የካህን ልጅ እንደመሆኔም በስነ ምግባር የታነስኩኝ፣ ያው ቤተሰቦችም ከአያቶቼ ጀምሮ ከቅድመ አያቶቼ ጀምሮ ካህኖች ናቸውና በሰንበት ትምህርት ቤት ያደግኩኝ ተምሬ ያደግኩኝ ነው። ቤተሰቡ ቤት ውስጥም ውጭ ላይም እንደዛው ነኝ። አካባቢው በሰፈሩም ተወዳጅ ያው እንደ ማንኛውም ልጅ ሁኝ ያደግኩ ነኝ። እግዚአብሔር ይመስገን ያለው ነገር ደስ ይላል። ያ አስቸጋሪ የሚባል ልጅ አልነበርኩ። ያስታውቃል አስተዳደጋችን፣ ብዙ ነገራችን መሰረታችን ነው። እና ብዙ ጊዜ ህይወት ረዥም ጊዜዋን ገዳም ነው የምታሳልፈው የሚል ነገር ሰማን እስ ወደ ገዳም ህይወትሽን እንድታመሪ አደረገሽ ነገር ምንድን ነው? ገዳም ውስጥ ደግሞ የምታያቸው ብዙ ሁልጊዜ ዛ እንድንቀር የሚያል አንዳንዴ በስሜት ተነሳስተን እንደዚሁ በቀረን የምንል እና ብዙ ጊዜ ገዳም ገብተው የቀሩ እህት ወንድሞች አሉ። እና እስቲ ወደ ገዳም እንድታዘወትሪ ላይ ያደረገሽ አጋጣሚ ምንድን ነው? እሺ። እኔ ያደግኩበት ደብር መድኃኔዓለም ይባላል። መድኃኔዓለም ነው ያደግኩት በጣም ተቸግሮ በጣም በብዙ ስቃይ ውስጥ የኖረ ቤተክርስቲያን ነውና ጽናጽም ሲቸገሯ ያለው ከበሮ ሲቸገሩ ያለው ቁም መቋሚያ ሲቸገሩ ያለውና ከሕፃንነት ጀምሮ የነበረ ገና ይሄ ምንድን ነው ማወቅ ስጀምር ያለውና ተቸግረው ሲያዩ ማቃቸው ማያቸው ነገሮች ነበሩና በዛ ምክንያት እኔ ሳድግ የማደርገው ነገር ቤተክርስቲያንን ነው የማግዛው እላለሁኝ። እና እግዚአብሔር ፈቅዶ ልክ ትምህርቴን እንደጨረስኩኝ ወደ አገልግሎትን የገባሁትና ትምህርቴን ጨረስኩኝ። አገልግሎት ልክ ስንጀምር የመጀመሪያ የነበረው የንጽህና መጠበቂያ በሚል ነው። ያው ወደፊት ከመጣሽ እና ያንን በማየት ያን ሲቸገሩ በማየት የዛኔ መሰረት ጥሎብኝ ስለነበር የዛኔ ትልቅ ተጽዕኖ ስለነበረብኝ በዛ ምክንያት ወደ አገልግሎቱ መጣው ማለት ነው። መልካም። ምናልባት እንደው ወደ ንጽህና ቦታው ከመግባታችን በፊት ብዙ ገዳማት ላይ እንደ ዞርሽ አይቻለሁ እና እንደው የት የት ገዳማትን ማየት ችለሻል? አይተሽ ደግሞ እንደው ትልቅ የቤት ስራ ሰቶ ብሽ ያለፈው ስ ገዳማቱ ነው? ብዙ ቦታዎችን ሄጃለሁ። እግዚአብሔር ይመስገን በአራቱ አቅጣጫ ለመድረስ ሞክር ያለውኝ ያኔርኩበት አለ ብዬ የማስበው ነገር የለም ትንሽ የተወሰነ ጥቂት ቦታዎች አሉ ብል ነው። እንደሄድኩም ብዙ ነገሮች አሉ፣ ብዙ ያየኋቸው እንትኖች አሉና፣ በቃ መጀመሪያ ወደ አገልግሎት በደንብ ጠልቄ እንድገባ ያደረገኝ ገዳም አሁን ሙታን ሳማር ቅዱስ ሚካኤል አንድነት ገዳም የሚባል ነው። ከዛ በፊትም እንቀሳቀሳለሁ በአቅሜ፣ እንደውም ሶሻል ሚዲያ ሳይኖር በፊት ነው። ቲክቶክ የሚባለው ፕላትፎርም ሳይጀምር በፊት እኔ ወደ አገልግሎት ገብቼ ነበርና በአቅሜ የአካባቢውን ሰዎች በማሰባሰብ ባለጸጋዎችን በማሰባሰብ ይህንን አስተዋጽኦ አደርግ ነበርና በደንብ ደግሞ መስራት አለብኝ ብዬ ያሰብኩት ሙታን ሳማር ቅዱስ ሚካኤል አንድነት ገዳም ነውና፣ የመጀመሪያ ጊዜ ሂደን ስናየው በጣም የተቸገረ ገዳም ነበረ። እዛ ጋር ያየሁት ነገር ልብ የሚሰብር ነበር። ምክንያቱም ምንድን ነው አባቴ ሕፃን እያለን የወጡ እና እናቱ ሞታ ነው የደረሰው። ሲሄድ ወደ ቤቱ ሲመለስ እናቱ ሞታ ነው የአብነት ትምህርት ቤት ለመማር ሲወጣ፣ እና የተሰቃየውን ስቃይ ሁሌ ይነግረኝ ነበር። ከልጅነቴ ጀምሮ እስካሁን ድረስ ይነግረኛል በየጊዜው ማታ ማታ ቁጭ ብዬ ግሩ ስር ስማር ይነግረኛልና፣ ያንን ስቃይ ሳይ እናቶችን ደግሞ እዛ ጋር ቦታው ላይ ሲሰቃዩ ሳይ አባቴ የተሰቃየውና እነሱ የተሰቃየትን አሳብኩኝ። ስለዚህ አባቴ የዛን ሰዓት ማንም አልደረሰለት። እነዚህ ሰዎች ግን እኔ እያየኋቸው ነው ስለዚህ እኔ የራሴን አስተዋጽኦ ባድርግ የተሻለ ነገር አደርጋለሁ ብዬ ስላሰብኩኝ ቀጥታ ወደ አገልግሎቱ ገባው ነው። ይህንን ይመስላል። መልካም። በተለይ የካህን ልጅ ሁኔታ ስታድጊ፣ ይሄ በትምህርት ከምናገኘው ግብረገብ ባሻገር የካህን ልጅ መሆን በራሱ የሚሰጥሽ ስርዓት መንገድ አለው እና እንደው የካህን ልጅ በመሆንሽ ብቻ ያተረፍሽው ነገር ምንድን ነው? አብዛኛው ጊዜ ያስታውቃል የካህን ቤተሰብ የሆነ በጣም እርግጥ ያለ ሰው ስናይ፣ ስርዓት ባለው መንገድ የሚጓዝ ሰው ስናይ፣ ትክክለኛ ኢትዮጵያዊነት የምንለው ማንነት ያለው ሰው ስናይ ቤተሰ እንደ ባችሁ ውስጥ የካህን ዘር አለባችሁ እንደ የሚባል ነገር አለና የካህን ልጅ መሆንሽ ለአንቺ የቤተ ክርስቲያን አገልግሎት ምን የተወሰነ እንዲሁም ደግሞ ኢትዮጵያዊ እንደትሆኚ ምን የሚያገድ ምን አይነት ነገር ጭሮብሽ አልፏል? በብዙ ነገር ብዙ ነገር አግዞኛል። ያንን ማለት አባቴ ካህን ነው ብዬሻለሁ። ሲያገለግል ለሀያ ምናምን ዓመት ሲያገለግል በነፃ ነው ያገለገለው ያ ለእኔ ትልቅ ትምህርት ነበረ። ዛሬ ቤተ ክርስቲያኑ ቆሜ እንዳገለግል አንደኛና ዋነኛ ምክንያት እሱ ነው። ሁለተኛ ደግሞ ለእኔ እግዚአብሔር ያደረገልኝ ነገር አለ። ያንን መክፈል እንኳን ባልችል፣ በተወሰነ መልኩ ለእኔ የተደረገልኝን ለሰዎች ማድረግ አለብኝ ብዬ ስለማስብ ያ ነገር ለእኔ ብዙ ነገር ስላስተማረኝ እነዚህ ሁለት ምክንያቶች ለእኔ ትልቅ ነገር አላቸው ትልቅ ቦታም አላቸው። በዛ ምክንያት ወደ አገልግሎቱ እንድመጣ አድርጎኛል ማለት ነው። መልካም። ምናልባት እንግዲህ ወደ መጀመሪያ ያልታነሽ ወደ አሰብሹ ብዙዎቻችን የማንረዳው የማናስተውለው ከተማ ላይ ላለን ሰዎች ቀላል የሚመስልን፣ ነገር ግን በገዳም ውስጥ ላሉ ሰዎች በጣም ከባዱ ትልቁ ነገር በተለይ የሴቶች ገዳማት ላይ የሚያጋጥም የንጽህና መጠበቂያ ችግር አለ። እሱን ነገር ብዙዎቻችን አናስተውለውም። ገዳም ሲባል ሰው መርዳት የሚፈልገው በጧፍ፣ በንዋየ ቅድሳት ምናልባት ለአገልግሎት ምቹ እንዲሆን የመንገድ ስራዎች ላይ ምናምን ሊሆን ይችላልና ነገር ግን ገዳም ውስጥ ያሉ እህቶች እድሜያቸው ገና ይሄ የወር አበባን የሚያዩ እናቶች በጣም በብዛት በገዳም ውስጥ አሉና በንጽህና ወራቸው በበቃ በደረሰ ሰዓት የሚቸገሩ እናቶች አሉ። እነሱ ላይ የተሰሪያለሽ ያን ነገር እስኪ አስታውሽኝ። እንዴት አጋጣሚ ወደዛ ስራ ገባሽ? ሰውም ላይ ግንዛቤ መፍጠር ያለብን ይመስለናል። መለገስ ማገዝ ማለት በንዋየተ ቅድሳት ብቻ እንዳልሆነ ብዙዎቻችን ልንረዳ ይገባል ብዬ ስላሰብኩ ነው። ያው እንዳልኩሽ የመጀመሪያዬ ሁሉንም ነገር የተማርኩበት ያወቅኩበት ሙታን ሳማር ቅዱስ ሚካኤል አንድነት ገዳም ነውና ከዛ ገዳም ብዙ ነገር ተምሬያለሁ ብዙ ነገሮችን አውቅ ያለውና እንደ ማንኛውም ሰው መነኮሳት ሞዴ ሳያስፈልጉትም ብዬ ከማሰብ ሰው አንዷ እኔ ነበርኩኝ ያንን የሚሆነበት ምክንያት ከመነኮሳት ጋር ያን ያክል ግንኙነት የለኝም ከከተማ ወጥቼ አላቅም እዚሁ አዲስ አበባ ውስጥ ነበር እንትን የምለውና ያንን ነገር መጀመሪያ ሄጄ ወደ ሙታንሳማር ቅዱስ ሚካኤል አንድነት ገዳም ሄጄ እናቶችን ነበረ የቀን ውሏቸውን ለማሳተፍ የቀን ውሏቸውን ምንድን፣ እንዴት ነው የሚያሳልፉት ለማለት ለማየት የሄድኩት እና አጋጣሚ የነበሩ እናቶች እንትን ላይ ፔሬድ ላይ የነበሩ እናቶች ነበሩ። የንጽህና መጠበቂያ የሚያስፈልጋቸው እናቶች ነበሩ እና እንጨት ሲለቅሙ ሌሎቹ እነሱ አይወጡም ከቤት ጸሎት ሊያደረጉ ሲሄዱ እነሱ አይወጡም እና ለምንድን ነው ምናምን ብዬ ስጠይቃቸው እኛ መውጣት አንችልም አሉኝ። ለምን ስላቸው አፈሩ ለመናገርም እና ችግር የለም አትፈሩ፣ እኔ እንደ እህታችሁ እንደ ልጃችሁ አርጋችሁ ይሁኝና ንገሩኝ ምናምን ብዬ ጠየቅኳቸው ማለት ነውና፣ ስጠይቃቸው የንጽህና መጠበቂያ የለንም እና በምንወጣ ሰዓት በላያችን ላይ ነው የሚንጠባጠቡ፣ ልብሳችን ይቆሽሻል። ያለን ልብስ አንድ ተቀያሪ ልብስና አንድ ራሱ ልብስ ነው እና ያንን ለብሰን ብንወጣ ምን ቀይረው? ልብስ የለንም። ቢቆሽሽብን፣ እንደገና ደግሞ ሰው ይዘባበትብናል፣ ይስቅብናል ሲያዩን መነኩሴዋ እንደዚህ ሆነች፣ መነኩሴዋ እንደዚህ ያረገች ምናምን እያሉ ይስቁብናል፣ እና በዛ ምክንያት አንወጣም ከባህታችን አሉ እና በጣም ይሄ እንደ መውረሽ አደለም፣ ቀላል ነገር አደለም፣ በጣም ከባድ ነው። እዛ ጋር ያየሁት ነገር አሰቃቂ ሁኔታ ነው። እኔ እናንቺ ሴት ነን የወር አበባ በሚመጣ ሰዓት ምን ያክል እንደምንሰቃይ እናውቀዋለን። ችን ሁለት ቀን ሶስት ቀን ምን ያክል እንደምንሰቃይ እናውቀዋለን እና እኔ እቤት ውስጥ ሆኜ የማላደርገው ነገር የለም እንዲሻለኝ። እነሱ ደግሞ በዛ ሁኔታ ሆነው ሞዴት እንኳን በሌለበት ቦታ ላይ የሚጠቀሙት እንኳን በሌለበት ቦታ ላይ እንዴት እንደሚሰቃዩ ጨርቅ እንዳይጠቀሙ ጨርቅ የለም አካባቢ ላይ ከሚለብሷት አንድ ልብስና ተቀያሪ ለመቀበያቸው ተብሎ ከሚሰጣቸው ልብስ ውጭ ከዛ ውጭ ምንም አይነት ልብስ የላቸውም ና ሲነግሩኝ በጣም ነው ያዘንኩት። የእውነትም አይቼዋለሁ ሲንጠባጠብ በዚህ በላያቸው ላይ ሲንጠባጠብ ታየዋለች። ከባድ ነው በጣም ፈታኝ ከሚባለው ነገር ማለት ነው እና ቀጥታ ያሰብ ነው የንጽህና ሞዴስም እንትን ውስጥ ልብስን፣ ሳሙና፣ ማጠቢያቸውን የሚሆኑ ነገሮችን ማሰባሰብ ነው እና ያ ብቻ ሳይሆን ተጨማሪ ደግሞ ሁለት እናቶች የታመሙ ነበሩ። በጣም አሰቃቂ ብዬ የማስበው ማለት ነው እና እነዛ እናቶች በዛን ሰዓት የነበሩት በጣም ከባድ የሚባል ሕመም ላይ አልጋ ላይ ናቸው። እራሳቸው መቆጣጠር የማይችሉ እናቶች ናቸው እና እኔ የቅርብ ሰው የቅርብ የምለው ሰው ታሞብኛል አቋ ላይ ያንን ችግር እራሳቸው መቆጣጠር የማይችሉ ናቸው እና እንትን ሲሉ ሲጸዳዱ ውሃ የለም አካባቢው ላይ ደረቅ ነው፣ እልም ያለ በረሃ ነው። ሲጸዳዱ ፎጣ ነገርና ያለችው በዛች ፎጣ ነው የሚጠርጉላቸው፣ እያጠቡ በእጃቸው ነው የሚነኩት። ጓንት የሚባል ነገር አያውቁም። ሞዴስ ዳይፐር የሚባል ነገር አያውቁም። እና እውነት ለመናገር በጣም አሞኝ ነበረ። ምክንያቱም እኔ አዲስ አበባ ውስጥ ሆኜ ዋይፕስ እየተጠቀምኩ ጓንት እየተጠቀምኩ ዳይፐር እየተጠቀምኩኝ ያን ያክል እየከበደኝ እየተሰቃየሁ እየኖርኩትን ህይወት እነሱ ግን እንደዛ አድርገው እየኖሩት ነው ያሉት። እና ከዛ ወደ ማሰባሰቡ ሄድን ማለት ነው። ምክንያቱም እነዛ ሰዎች አያስፈልጋቸው የምንላቸው ሰዎች እንደኛ ሰው ናቸው፣ ሴት ናቸው ለነሱ ተብሎ የተለየ እንትን የለውም፣ ህግ የለውም፣ ለነሱ ተብሎ የተሻረ ነገር የለውም። ስለዚህ ሁላችንም እነሱም እኛም ሴት ናን አንድነን እና የግዴታ ያስፈልጋቸዋል በሚል ወደ ሞዴስ ማሰባሰብ ጀመርን። እግዚአብሔር ይመስገን ብዙ ኢትዮጵያውያኖች ብዙ ነገር አድርገውልናል። በአራቱ አቅጣጫ ይሄ ሞዴስ እንዲደርስ አድርገናል ማለት ነው። እና ይሄ እንትን በየአመቱ የሚቀጥል ነው። ሁሉም ሰዎች እየተረባረቡ ይሰጡናል በየአመቱ በየገዳሙ እየዞርም በአራቱ አቅጣጫ ስደሽ በሰሜን በምዕራብ በደቡብ እያልን በሁሉም ቦታ እያዳረስን ነው ለመነኮሳት ማለት ነው መልካም ምናልባት እንደው ፈተና ይሆናል ብዬ አሰብኩኝ። አንዳንዴ ስላልተለመደ ስጠይቂ ራሱ ሰው ጋር ተቀባይነቱ ለራሱ የተወሰነ ጥያቄ የሚያስነሳ ይመስለኛል። ቀላል አልነበረም። ምናልባት ያለፋችሁበት መንገድ ከባድ ሊሆን ይችላል። ጧፍ ለ ለእንትን ገዳም ጧፍ ስጪ ቢባል ማንም እምቢ እሚል ሰው አይኖርም እና ነገር ግን ለከ ለእንትን ገዳም ሞዴስ ስጦ ቢባል ጥያቄ ያስነሳል ሰው ላይ እና፣ እስቲ የሄዳችሁበት ሂደት ምን ይመስል ነበር? ገጠመኞች ይኖሩታል፣ ፈተናዎች ይኖሩታል። ምናልባት አሁን ላይ የተወሰነ የተሻሻለ ሊመጣ ይችላል እና መጀመሪያ አካባቢ ስትጀምሩት ምን ይመስል ነበረ? እውነት ለመናገር እንዳልሽው ከባድ ነው። ምክንያቱም አብዛኛው ምንም እንትን የለውም፣ ያን ያክል ግንዛቤ የለውም። ምን ይሰራላቸዋል? ልክ እኔ እንደምለው እንደ በፊቱ እኔ ሁሉም ሰው ሄዶ እስከ ላዩ ድረስ ያንን ችግር ሊገነዘቡ ሊረዳው አይችልም። እና ስንንትን ስ ደግሞ ለመነኮሳት ምን ይሰራላቸዋል? ሞዴስ ነው የተባለ ከብዙ ሰው ነበር። ከዛ እናንተ ልበሉባቸው ነው እንጂ ምን ልታረጉት ነው? እነሱ እንደሆነ አይጠቀሙት ይላሉ። እና ያው ተቀበልን ። እግዚአብሔር ይመስገን። ያው ሁሉም ነገር ተሳክቶ ተቀብለን ይዘንም ስንሄድ እዛም ደግሞ ችግር አለ። በአንድ ነገር ነው ብለው ማሰብ ጀመሩ መነኮሳቱ። እና እነሱን ለማሳመን ራሱ በጣም ትንሽ ከባድ ነበር። ምክንያቱም እንደዚህ ነው እንደዚህ እንደዚህ እንደዚህ ነው። እግዚአብሔር ይመስገን። የምር የምነግርሽ ነገር ማለት ነው። በፊት ላይ የነበረውን ነገር እና አሁን ላይ የነበረውን ነገር አነጻጽራለሁን። አሁን ላይ ማለት ነው። በፊት ላይ አይወጡም እነዛ ሰዎች ከባታቸው እና አሁን ላይ ግን ሞዴስ ላይ ፔሬድ ላይ ሆኖ ሞዴስ ተጠቅሞ በቀን ምን ያክል ስራ እንደሚሰሩ አውቃለሁ። ምን ያክል ጊዜያችን እንዳተረፍም ለገዳሙ ምን ያክል ስራ እየሰራ እንደሆነ እያተረፍን ብዙ ነገሮች እየሰራ እንደሆነ ተገንዝቤያለሁ። እና ለሴት መነኮሳት ሞዴስ ምንም አይሰራላቸውም ተብለናል። እንደገና ደግሞ ምን ሊያረጉት ነው አሁን እነሱ? እንደገና መቼ ይመጣባቸዋል የሚልም ሰው አለ። መቼ ይመጣባቸዋል እነሱ? አለምን በቃኝ ብለው አይደለ እንዴት ደግሞ ገዳም የገቡት? ምን ያረግላቸዋል እንደዚህም ተብለናልና ያስፈልጋቸዋል። እኛም ሴት ነን፣ እነሱም ሴት ናቸው። ስለዚህ ስለሚያስፈልጋቸው እግዚአብሔር ይመስገን የተረዳንም ብዙ ሰዎች አሉ፣ እንዳልተረዱም ሰዎች የተረዱንም በጣም ብዙ ሰዎች ነበሩና እግዚአብሔር ይመስገን ያው ለአንድ ዓመት ለአንድ ዓመት የሚሆን ለሁሉም ገዳማት ከአርባ ከአምሳ በላይ ገዳማት አድርሰናል። መልካም። ምናልባት ይህንን በጎ ተግባር ስታደርጉ ከግለሰቦች ይልቅ ድርጅቶች ደግሞ ቢካተቱበት ይበልጥ የተሻለ ይሆናል ብዬ አስባለሁ። ምክንያቱም ገዳም የሚገቡ ያበቁ ሰዎች ብቻ አይደሉም። በተለይ አሁን ላይ እግዚአብሔር ይመስገን ብዙ እንስቶች እየተመረጡ ራሳቸውን ክደው ለእግዚአብሔር ራሳቸውን አሳልፈው እየሰጡ ያሉበት ጊዜ እንደመሆኑ መጠን ራስሽን ስትሰጪ ደግሞ አሁን ላይ ገዳሞች በአብዛኛው ያሉት ከተማ ላይ አይደለም። ያሉት ለምናኔ የሚሆኑ ቦታዎች ከከተማ የወጡ በጣም ከባድ ከባድ የሚባሉ ቦታዎች ላይ ናቸው ያሉት እና ገንዘብ እንኳን ቢኖርሽ ያንን ነገር በቀላሉ ማግኘት የማትችይበት ቦታ ላይ ነው የምትጁ እና እንደው ከተቋማት ጋር ለመስራት ሲሄን በጎ ተግባር ምናልባትን ያሁን ላይ በደንብ ሊሰራበት ከሚገቡ የገዳማት ስራዎች መካከል አንዱና ትልቁ ፕሮጀክት ነው ብዬ አስባለሁ። ይሄ እንደ ፕሮጀክት መነደፍና እንደ ትልቅ ሀሳብ ተይዞ መንቀሳቀስ ያለበት ጉዳይም ነው ብዬ ስለማስብ ነው። አንዳንዴ አለመውጣት ብቻ አይደለም ህመምም ያስከትላል። ብዙ አስከትሎ የሚያመጣ ሽታው በራሱ ህመም። እኛ የምናውቃቸው ብዙ መንገዶች አሉና እነዛን ነገሮች ለራሱ ማስከተሉ ለገዳማውያኑ ከጉዳዩ ተጠቂዎች ባሻገር አብሯቸው ለሚኖሩ ሰዎች ራሱ ትልቅ አደጋ ስለሚሆንና ከተቋማት ጋር ለመስራትስ ያሰባችሁት ነገር የለም ወይ? አለን። ያው እንደነገርኩሽ ብዙ ሰዎች ጋር ተደራሽ ብለናል። ነገር ግን ደግሞ የሚቀሩ ሰዎች አሉ። ግን መጀመሪያ ግንዛቤ ማስጨበጥ አለብን ብለን ነው የምናስበው። ምክንያቱም እነዛ ሰዎች ያው ብዙ አብዛኛው ያልተረዳ አለ የተረዳም አለ የእውነትም ያስፈልጋቸዋል ብሎ ያመነበትም ሰው አለ ያላመነበትም ሰው አለ እና ለእነዛ ሰዎች መጀመሪያ ግንዛቤ እንስጥ ብለን አሁን ትልቅ ፕሮጀክት ነድፈን እየሰራን ነው የምንገኘው እንደ እግዚአብሔር ፍቃድ መጀመሪያ ምንድን ነው ለምንድን ነው የሚያስፈልገው የሚለውን ግንዛቤ እንሰጣለን ለምእመኑ ከዛ በኋላ ወደ ስራ እንገባለን ማለት ነው እና ከተቋማት ጋርም እንሰራለን ያው ፍቃደኛ የሆነ አሁንም ፍቃደኛውነት ተቋም ካለ አሁንም ድረስ አብረን መስራት ይችላል። ያው አብረን መስራት ስንሽ የንጽህና መጠበቂያ ለአስር ሰው እንኳን የሚሰጥ የአስር ሰው ለአንዳንድ ወር ያርፍበታልና ያንን ነገር ማድረግ እንችላለን። በቃ የተወሰነ ነገር ማገዝ ይችላል ማለት ነው። በተወሰነች ነገር ማገዝ ይችላል። በቂ ትልቅ ነገር አይደለም ሚድ ማድረግ ያለባቸው እያንዳንዱ ሰው አንዳንድ ሞዴስ እንኳን የዛኔ አንዳንድ ሞዴስ ብለን ነው ያሰባሰብ አንድ ሰው ለአንድ ሰው ብለን ነበር። እንትን ያለ ነው ያሰብነው እና እግዚአብሔር ይመስገን የአንድ አመት የሚበቃቸውን ነው ያደረግነው። እና ትንሽ ሰው አይደለም፣ ምንድ ነው ትንሽ ነገር አይደለም። ትንሽ ነገር ነው ብሎ ሰው እንዲያስብ አንፈልግም። ያለውን የሚችለውን ያክል ማድረግ ይችላል። መልካም ደስ ይላል። አሁን ምናልባት በማህበር ነው እየተንቀሳቀሳችሁ ያላችሁት፣ እስኪ አብሮች ስለሚሰሩ አካላት ምታጫውቺኝ ደስ ይለኛል። አዎ፣ አብረውን የሚሰሩ ማህበራት አሉ፣ ድርጅቶችም አሉ። እንደገና ደግሞ የሚዲያል ሰዎችም አሉ አብረውን እየሰሩ የሚገኙ በጎ ፍቃደኞች አብረው እያገለግሉ ይገኛሉ። ወጣቶች የወጣቶች ስብስብ የወጣቶች ማህበር ነው። ምናልባት እሺ፣ ወጣትነትና እንደው የቤተ ክርስቲያንን አገልግሎት አያይዘን ብናነሳው ደስ ይለኛል። ብዙ ጊዜ ወጣትነትና አገልግሎትን፣ ወጣትነትና ክርስትናን ብዙ ጊዜ ምንድን ነው የምናደርገው? ስንደክም በወጣትነት ጊዜ ያልሄድናትን ቤተ ክርስቲያን የአብዛኞቻችን ልምድ ወይ ሲቸግረን፣ ወይ ሲያመን፣ ወይ የሆነ ነገር ስናጣ ነው ቤተ ክርስቲያን መሄድ የምናዞትረውና እንደው ወጣት በራሱ ከቤተ ክርስቲያን አገልግሎት ጋር እንዲታይዋለሽ እንዲታያይዋለሽ ምክንያቱም መጽሐፍ ቅዱሳችንም በጉብዝና ወራት ፈጣሪን አስብ ነውና፣ ዛሬ ያልቋጠርናትን ነገር አደለም ነገ ልንፈታ የምንችለው የሚል እምነት አለኝ። እስኪ ወጣትነትና የቤተ ክርስቲያን አገልግሎት እንዲታይዋለሽ እውነት ነው፣ ትክክል ነው። የብዙዎች አመለካከት አለ እኔ ማለት ማልስማማበት ማለት ነውና ሰው ወደ ቤተክርስቲያን ሲመጣ ገና አደለሽ እንዴ? ልጅ አደለሽ እንዴ? ምን አስበሽ ነው የሚል ሰው በጣም ብዙ አለ። እኔ ወደ ቤተክርስቲያን ስቀርብ እንዴ ገና ነሽ፣ ወጣት ነሽ፣ ገና ህፃን እኮ ነሽ፣ ምንድን ነው እንደዚህ ምናምን የሚለይ ሰው በጣም ብዙ ሰው ነበረ እና እንደ እድሜም አደለም የገባውበትም። ምክንያቱም ብዙ ሰው ይደናገጣል እንደዚህ ይሄን ያክል ዓመቴ ነው ምናምን ብዬ ስነግራቸው እን እንዴት አሰብሽ ወደ አገልግሎት፣ እንዴት ገባሽ ምናምን የሚለይ ሰው ይበዛል እና በዚህ እድሜሽ ካልሰራሽ በዚህ እድሜሽ ሽንትን ካላልሽ ስታረጅኩ እኮ ቤተክርስቲያን ማገልገል አችል ያን ስልሽ፣ ስታረጂ ልትጦሪ ወይም እንትን ልትሄጂ ነው ፈጣርሽን። በቃ ከዚህ በኋላ የሰራሁትን ስራ እንትን በልልኝ ይቅርበልኝ ብለሽ ነው የምትሄጂው። ነገር ግን ቤተክርስቲያን መጥቀም ያለብሽ በወጣትነት እድሜሽ ነው። ምክንያቱም እድሜሽ የዛን ሰዓት ያን ጉልበትሽን ቤተክርስቲያን መጠቀም አለባት ማገልገል አለባት፣ ማገልገል አለብሽ እና እኔ ተደርጎልኛል እንዳልኩሽ ተደርጎልኛል በተደረገልኝ በተደረገ ባለኝ አሁን ነው ማገልገል ያለብኝ። ሳረጅ ማ የማርፍበት ሰዓት ነው፣ ፈጣሬ ወደ አንተ ውሰደኝ ብዬ ከእሱ ጋር የምነጋገርበት ቁጭ ብዬ ከሱ ጋር የማወራበት፣ እግዚአብሔር ሆይ እስካሁን ሰርቻለ፣ አሁን በቃ ወደ አንተ ልምጣበት የምልበት ሰዓት ነው። ስለዚህ አሁን ላይ ታትረ መስራት አለብን ብዬ ነው የማስበው። ና ብዙ ሰው ይሄ አመለካከቱ መቀየር አለበት። አሁን ለመቀበል ብዙ ሰዎችን እኔ በራሴ ብዙ ሰዎች ወደ ነስሐ አባት እየወሰድኩኝ እንዲቀበሉ የማደርጋቸው ሰዎች አሉና እንደዚህ ልንቀበል ነው ብለው ለቤተሰቦቻቸው ሲነግሩ፣ እንዴ ገና ደን እንዴ ለምንድን ነው እድሜያቸው እኮ ገና ነው አልደረሰም ምን ትደርሱበታላችሁ የሚል ሰው አለ። ግን አሁን ላይ በወጣትነት እድሜሽ ያልሰራሽው ነገ አታገኘው። ስለዚህ በወጣትነት እድሜ ባለችኝ ጸጋ እና ጉልበት ባለችኝ ነገር እግዚአብሔር ማገልገል አሁን ካላገለገልኩት ሳረች ያን ያክል እኔ የዛኔ ኃጢአቴን አስተሰሪልኝ ወይ እንትን በለኝ ውሰደኝ ልለው ነው በእርጅና ሰዓት ወደ እግዚአብሔር የምቀርበው? ና አሁን ባለኝ ሰዓት ና እድሜ ጸጋ አሁን እያገለገልኩት ለመኖር እንትን ብያለሁ። ና ሁሉም ሰው ማድረግ ያለበት አሁን ነው እንጂ ከረፈደ በኋላ ልንሞትም እንችላለን፣ አይታወቅም ና ባለን ጸጋ እድሜና እንትን ባለን ጊዜ እግዚአብሔርና አሁን ላይ ነው ማገልገል ያለብን ብዬ ነው የማስበው።